ይሄ ኢየሱስ ጌታ ነው የሚለው ቃል ለምን እንደተነገረ ታውቃላችሁ? ቄሳር ጌታ ነው ይባል ስለነበረ በጊዜው ያንን ለመጣው አባቶቻችን መከራ ይቀበሉበት የነበረ አጠራለ። እንጂ የሞንታን ወምዝላ ያልደበ። መጨፈሪያ አይደለም። ኢየሱስ ጌታ ነው ተብሎ የተነገረው በጊዜ ቄሳር አምላክ ተብሎ ይመለክ ስለነበረ። ስለዚህ ሰው ልብ አጥቶ ነገስታትን ያመልካቸው ነበር። ነገስታትን ያመልክ ነበር፣ ፀሐይን ያመልክ ነበር፣ ጨረቃን ያመልክ ውሃን ይታረድለታል። እንደዚያ ወንዚ መልካ እንደዚ ለእነዚያ ሰዎች እግዚአብሔር ልብ ሊሰጣቸው፣ ከዚህ በላይ ልብ ማጣት የለም። ኢሳይያስ ትታ ኢሳይያስ ምዕራፍ 44 ቁጥር 10 ጀምሮ ስትመለከቱ የሰው ልጅ ምን ያህል ልብ እንዳጣ በጣዖት አምልኮ ሰዎችን ሲዘርፍ እንዲህ ብሎ ይናገራል። ሰዎች ሰው እንጨቱን ይጠርበዋል አለ፣ ስጋ ያርዳል አለ ስጋ አርዶ በግማሽ እንጨት ስጋውን ጠብሶ ይበላበታል አለ። ግማሹን አልጋ ሰርቶ ይተኝበታል ይተኛበታል አለ። ግማሹን አንድዶ ይሞቀዋል፣ ግማሹን ያመልከዋል አለ። ስለዚህ በለጅን እንላለ ተመልከቱ፣ ስጋ ጠብሶ በላበት፣ እሺ አንድዶ ሞቀው፣ አልጋ ሰርቶ ተኛበት፣ ግማሹን ደግሞ አምላኬ ነው አለው። ልብ ማጣት እኮ እግዚአብሔር ሰውን የሚጠብቀው በህግ ነው። ህግ የሻረ ሰው ጠባቂ የለውም። ዘበኞችን ቢያበዛ ሰራዊት ቢያደራጅ ህግ የሌለው ሰው ጠባቂ የለውም። ጠባቂዎቹም በቀላሉ ይጠፋሉ። ለዚህ ነው ወከንቱ ተመልዎ ወፈረስኒ ሐሰት ፈረስም ቢሆን ሐሰት ነው፣ ሰረገላም ቢሆን አያድንም የተባለ ከዚህ የተነሳ ነው። ህግ ለጠበቀ ብቻውን በሰላም ይኖራል። ህግን የሻረ ሰው ደግሞ በሰራዊት መካከል ታፍኖ ይሞታል። ፈሪ ነው። ጅንጉጥ ነው። ተራራው ኮረብታው ባህሩ ገደሉ ሁሉ ጠላቱ ነው፣ ያሳድደዋል። ያ ብቻ አይደለም፣ የገዛ ቤተሰቦቹም ጠላቱ ነው፣ ያሳድዱታል። ምራቁም ትን ብሎ ይገለዋል። የገዛ ወንበሩ የገደለው ሰው እንዳለ ታውቃላችሁ አይደለም? ኤሊን የገደለው ምኑ ነው ካህኑ? ኤሊን እኮ የገደለው ወንበሩ ነው፣ ሌላ አይደለም እኮ የገደለው። እግዚአብሔር ኤሊን ልጆችን ምከር ምከር ምከር ምከር አለው። ልጆቹን ስላልመከረ አይ የሊቀ ካህናት ልጆች ናቸው ካጠፉስ ምን አረጋለሁ ብሎ ዝም ቢል በነገሰበት የሊቀ ካህንነት ወንበር ላይ የገዛ ወንበሩ ጣለው። ኋላስ ሲወድቅ ድንጋይ አልመታውም። አርጅቶ ስለነበር የገዛ ጎን አጥንቱ ወግቶ ገደለው ይላል። እግዚአብሔር ሲጣላ ከሩቅ ሰራዊት አያመጣም፣ ከቤት ጠላትን ያስነሳል። ሲጠብቅ ደግሞ እግዚአብሔር በጠላትም ይጠብቃል። ወዳጆቹን በጠላት ጠብቆ አድኗል። የቅዱሳንን በድናቸውን ካረፉ በኋላ አጽማቸውን ባሕር ጠብቆ አስገኝቷል። የቅዱስ ቀሌምንጦስን ቅዱስ ቀሌምንጦስ ሕፃን ሳለ ቀሌምንጦስ ዘሮም የቅዱስ ጴጥሮስ ደቀ መዝሙር ባሕር ውስጥ ሰጥሞ ነበረ ባሕር ውስጥ ጠፍኖ ጠፍቶ ዓመት ሙሉ ዓመት ሙሉ ከባሕር ውስጥ ከርሞ አይ ሙቶ ይሆናል ያ ልጅ ሙቷል፣ አውሬ ይበልቶታል ሲባል፣ በአመቱ ቢሄዱ ባሕሩ ተገልጦ ያ ሕፃን ከባሕሩ መሃል ቁልጭ ቁልጭ እያለ ተገኘ። እግዚአብሔር ጠላትን ወዳጅ አድርጎ የሚያኖር አምላክ ነው። ሕግን የሰራ በዚህ ነው። ሰዎች በሕግ ላይ ሲያምፁ ግን ወዳጅንም አመፀኝ ያደርገዋል። ሰው የገዛ አካሉንም ጠላት እንዲሆንበት ያደርጋል። ስለዚህ እግዚአብሔር ሕግን የሰራ ለዚህ ነበረ በብሉይ ኪዳን ሕግን የሰራት የሰው ልጅ እድሜው እንዳይቀሰፍ ያለ ጊዜው እንዳይሞት እህል አቶ እንዳይሞት፣ በበሽታ በቸነፈር እንዳይወጋ፣ በቀን ወራሪ በቀሊት በሌሊት ሰባሪ እንዳይጠቃ እግዚአብሔር በሕግ ይጠብቀዋል። ሰውን የሚጠብቀው ጥብቅ ግድግዳ አይደለም። ሰውን የሚጠብቀው የከተማ አጥር አይደለም። ሰውን የሚጠብቀው የጠነከረ ደጅ አይደለም። ሰውን የጠብቀው የሚጠብቀው ትጉሃን ዘበኞች አይደሉም። ሰውን የሚጠብቀው ህግ ነው። ሰውን የሚጠብቀው ንጽህና ነው። ሰውን የሚጠብቀው ቅድስና ነው። ኖህን የጠበቀው ንጽህናው ነው፣ መርከቡን አይደለም እውነት እንጨት በውሃ ላይ ተንሳፎ የሚያድን ይመስላችኋል? መርከቢቱን ንጽህናው ትጠብቃታለች። መርከቢቱ እሱን ትጠብቃለች። የሱ ንጽህና መርከቢቱን ትጠብቃለች፣ መርከቢቱ ደግሞ እሱን ትሸፍነዋለች። እሱ በኃጢአት ማይበል ስላልሰጠመ መርከቢቱ ደግሞ በኃጢአት ምክንያት በመጣው በንፍር ውሃ አልሰጠመችም። ኖዋ በኃጢአት ማይበል ቢሰጥም ኑሮ መርከቢቱም በንፍር ውሃ ትሰጥም ነበረ። እሱ በኃጢአት ስላልሰጠመ መርከቢቱ ሳትሰጥም ቀረች። ስለዚህ የሱ ንጽህና መርከቢቱን ጠበቀ፣ መርከቢቱ ደግሞ እሱን ሸፈነችው፣ ሰውየው ዳነ። ሰውን የሚጠብቀው ንጽህና ነው። ሰውን የሚጠብቀው ሕግ ነው የሚባለው ስለዚህ ነው። ገንዘብን የሚጠብቀው ባንክ አይደለም፣ ገንዘብን የሚጠብቀው ሕግ ነው። ዝሙት የገንዘብ መቁረጫ ነው ይላል መጽሐፍ። እንጨት በስለት እንደሚቆረጠው ሀብት ደግሞ በዝሙት ይቆረጣል። የዘማውያን የገንዘባቸው መውጫው ብዙ ነው፣ መግቢያው ጥቂት ነው። የጻድቃን የንጹሃን ደግሞ ጥቂት ገንዘብ ቢኖራቸው እኳን ወጪ አያበዘባቸውም። ሰው በረከት የሚያጣው ስለዚህ ነው። ህጌን አፍርሳችኋልና ይላል ትንቢተ ሐጌ ምዕራፍ አንድ ላይ ሕጌን አፍርሳችኋልና ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው ይላል። ሕግ የገንዘብ እረኛ ነው። ሕግ የዕድሜ እረኛ ነው። ሕግ የጤና እረኛ ነው። ሕግ የሀገር እረኛ ነው። ሀገርን የሚጠብቀው ሕግ ነው። ሀገር የምትፈርሰው ሕግ ሲፈርስ ነው። ሕግ ሲፈርስ ሀገር ይፈርሳል። ሀገር ብቻ አይደለም የሚፈርሰው፤ ሕግ ሲፈርስ የሰው አካልም ይፈርሳል። የአዳም አካል በሞት የፈረሰው እሱ ሕግ ስላፈረሰ ነው አትብላ የሚልግ ሲያፈርስ የእሱ አካል በሞት እንዲፈርስ ተፈረደበት። መፍረስ የሚፈጣው በሕግ አፍራሽ ነው። እስመ ዘር ዘይወፅ እምታ አዳውያን ህግ ይከውል ለቅጥቃጤ ወለ ሙስና ይላል ሰሎሞን በጥበቡ ሲናገር፣ ከሕግ ተላላፊዎች ከሕግ አፍራሾች የሚወጣ ዘር ለጥፋት ይሆናል። ሕግ አፍራሾች የሚወልዱት ዘር፣ ህግ አፍራሾች የሚተኩት ልጅ መጨረሻው ጥፋት ነዋል። አሁንም ቢሆን ለምን እንደዚህ ሆን ብትሉኝ፣ ህግ ማፍረሳችን ነው። የተፈጥሮን ህግ፣ የተጻፈን ህግ፣ የህሊናን ህግ ስላፈረስ ነው ችግር የሚመጣው። ስለዚህ አመፀኛ ሰዎች ህግን አያውቁም፣ ስለዚህ ይጠፋሉ ብሎ ቅዱስ ዳዊት ተናገረ። ኖራን ባለገይ ባለገይ ህዝቢ ጌታ ኢየሱስ ይረሰልን። አሁንም አንዳንድ አሁን ዓለም ላይም አሁን አንዳንድ ጊዜ በጣም በጣም ኃጢአተኛ የሆነ መንደር ላይ ወይ ሄደ ይህንን ኃጢአት አላደርግም ካልክ እንደ ፋራ እየታየ ልትገለል ትችላለህ። አደለ ለከሲጠራ አራዳው አንተ ነህ። በጌታስ አይደል? አዎ ኃጢአት በሚደረግበት መንደር ላይ ያንን እነሱ የሚያደርጉትን ኃጢአት ባለማድረግ ሙድ ሊይዝብህ የሚሞክር ሰው ካለ ፋራው እሱ ነው። አራዳው አንተ ነህ። አላመንከኝም? ጌታ ኢየሱስ ሲመጣ ታምነኛለህ። አራዳ ማለት እግዚአብሔርን የሚፈራ ነው። ወይ ደግሞ የዛሬ አምስት ዓመት አካባቢ ሚመር ሚመር ሲሰራራን አንድ የሰራናት ሚም ነገር ነበረች። አራዳ ትመስለኝ ነበር ለካ አታስቀድስም ብለን ሰርተን ነበር። እና አራዳ ማለት የሚያስቀድስ አራዳ ማለት እግዚአብሔርን የሚፈራ አራዳ የእግዚአብሔር ፍቅር በልብ ውስጥ ያለ ሊሳሳት ይችላል። ኃጢአት ሊያደርግ ይበድል ይችላል። ግን ሰዎችን ማለት ኢንቴንሽናሊ ወይም የሆነ ኢል ኢንቴንሽን በሆኑ ሰዎችን ሰዎች ላይ የማሄድ እንደዛ በክፋት በምናምን በቃ ሳያውቅ ሊሳሳት ይችላል፣ ግን መልስ የሚል ሲያጠፋ ይቅርታ የሚጠይቅ ኃጢአት ሰርቶ ብችል የዛኑ ሰዓት ወይ በማግስቱ ምናምን ቶሎ ወደ ንስሐ አባቱ የሚሮጥ ወደ እግዚአብሔር አምላክ የሚሮጥ አራዳ እንደዛ ነው እንጂ በኃጢአት የሚጨማልቅ እሱ ልክስክስ፣ ይቅርታ እንደዛ ነው እንጂ አራዳ አይደለም። ሁላችን በራሳችን ከዝሙት እንጠብቅ ትላለህ። በጣም ይህን ሁሌ የምናችሁ ጋይስ፣ ሰው የሚፈተነው በዚህ ዝሙት፣ በጣም ከባድ ነው። ላትሰርቅ ትችላለህ። አሁን መስረቅ፣ አሁን በቃ ላትሰርቅ ትችላለህ። ዘፈን አላዳምጥም ምናምን የሚል ሰው አለ። አታዳምጥ፣ ችግር የጥሩ ነው። ላታዳምጥ ትችላለህ፣ ቢግ ዲልም አይደለም። ሰይጣን ግን በጣም በቀላሉ በዚህ እድሜ ላይ ያለን ሰዎችን ሊጥለው የሚችለው በዝሙት ስለሆነ መጠንቀቅ። እሺ? ትላንት እንዳልኳችሁ ወይ ማግባት። ስለዛ ሰው ግን አሁን ዝሙትን እንደ ጀግንነት ሊያዩ ይችላል። ኧረ እግዚአብሔር የታገሰው ዘመን! ይህ ዘመን ሰው ዝሙትን እንደ ጀግንነት ጎረምሳው ይመጣና ቆንጅትን እንዲህ አደረግኳት ብሎ እንደ ጀብድ የሚወራበት ቆነጃጅት ክብራቸውን በጣም የሚያጡበት አንዳንድ ጊዜ እና እንደዛ መሆን የለበትም ጋይስ ይሄ በጣም በጣም አደገኛ ነውራም። በአለገኝ በአለገኝ ህዝቢ ጌታ ኢየሱስ ይድረስ። የፈለገ አይነት ኃጢአተኛ ሁን የፈለገ አይነት ዝሙት ፈጽም የፈለገ አይነት ሥጋር ስርቆት ዛሬ እንደ ፈያታዊ ዘየማን ቀጥ አድርገውና እግዚአብሔር ይምረኛል ብርህመ እምነትህ አድኖሃል ሃል ይልሃል። ጌታ አይምርህም የሚልህ ሰይጣን ነው፣ ወዳጄ አይሰማህም የሚልህ ሰይጣን ነው። እግዚአብሔር ማይ ሰመር ክርስቲያኖች፣ ለተስፋ ትቆረጡ። እናቶቻችንን ልብ ብላችሁ አይታችኋቸው ታውቃላችሁ። አሁን እኛ ትንሽ ትንሽም ቢሆን ማድረጉን አስቀንሰ ነው፣ ግን ተመልከታቸው ከሆነ እየተራመዱ ወይ ወደ ቤተ ክርስቲያን ሲገቡ ግድግዳውን እኛ ስመ ነው ስናልፍ እነሱ ጀርባቸውን ሲመቱ በጥናታቸው ታውቃላችሁ፣ ወይ ደረታቸውን ሲተሻሹት ወይ ታቦታ ተህጉ አክብረውት የሄዱን ሳር ይዘው በእጃቸው ሲሄዱ አይታችኋታው፣ አይታችኋታው። ይሄ አሁን ከሩቅ ሆኖ ለሚመለከተው ሰው የእናቶቻችን አላዋቂነት እኮ ነው እንደዚህ እንትኑን እንትኑን ከእንትኑ የሚያነካካቸው የሚላል። አንዳንዱ ደግሞ ያቸው እንደው ደስ ሲሉ በቃ ፍጹም እምነታቸው ይል። እውነት እንነጋገር ከተባለ ግን እናቶቻችን ይሄንን ሁሉ የሚያደርጉት አይነ ልቦናቸው ስለበራላቸው ያንን እኛ ስመነው የምናልፈውን የቤተ መቅደሱን ግድግዳ እነሱ ጀርባቸውን ደረታቸውን የሚያስነኩት በነብዩ የተነገረውን ትንቢት ባያውቁም ግን አምነውትን። ነብዩ ኢሳይያስ እንዲሁም ነብዩ ኤርምያስ በትንቢት መጽሐፋቸው ምን ይላል? የእግዚአብሔርም የክብሩ ቀሚስ ቤተ መቅደሱን ሞልቶት ነበር ይላል። እየሰማችሁን? የክብሩ ምንድን ያለው ሰው አላወቀም እንጂ፣ በመሰረቱ ዙሪያችሁ ላይ ያለው የቤተ መቅደሱ ግንብ የክርስቶስ ቀሚስ ነው። ላመነ ሰው ያቺ 12 ዓመት ደም ሲፈሳት የነበረችዋ ሴት ምኑን ነክታን የተፈወሰችው? ታዲያ እናቶቻችን አላዋቂ መስለው የዋህ መስሏቸው አይነ ልቡ ናቸው ስለበራላቸው ነው ቀሚሱ ያደረቀው ደም እነሱ ሕይወት ላይ እንዲደርቅ የፈለጉት ደም ስላለ ነው የሚነካኩት።